ስለ አንድ ምርጥ ፕላትፎርም ልንገራችሁ። ምንም ስኪል ሳይኖራችሁ ከዜሮ ተነስታችሁ ዶላር ተከፋይ መሆን የምትችሉበት ምርጥ አፕሊኬሽን ነው። እሱ ምንድነው? ኒክ ላይቭ ስትሪም ነው የሚባለው። ኒክ ላይቭ ስትሪም ነው። ኒክ ላይቭ ስትሪም ምንም አይነት ስኪል አያስፈልግም። ስማርትፎን እና ኢንተርኔት ካላችሁ በቀላሉ ዶላር የምትሰሩበት ነው። ስለዚህ ያንን አፕ በዚህ ቪዲዮ እናያለን። እስከ መጨረሻ ተከታተሉ ጉዳችሁ ነው። መጀመሪያ ልክ እናንተ ስትገቡ የምታገኙት ይህን ነው። ይሄ የፕላትፎርሙ ዩዘር ኢንተርፌስ ነው። መጀመሪያ ሆም ፔጅ ነው። ሆም ፔጅ ላይ ልክ ከመጣችሁ በኋላ እዚህ ላይ ላይቭ የምትላለች ከፓርቲ ወደ መጀመሪያ አካባቢ መጀመሪያ በኩል ላይቭ የምትላለች። እናንተ ላይቭ የሚለውን ሲትገቡ እነዚህ ላይቭ ላይ ያሉት ሰዎች ናቸው። እናንተ አሁን መጀመሪያ ሴትገቡ ፌስ ቬሪፊኬሽን ይጠይቃል። የፌስ ቬሪፍኬሽን ለመስጠት እዚህ ጋር የቪዲዮ ምልክት አለች። ቪዲዮን ምልክት አንዴ እሷን ክሊክ ታደርጋላችሁ። ክሊክ ካደርጋችሁት በኋላ እናንተን ወደዚህ ለመውሰድ ፌስ ቬሪፍኬሽንን ይጠይቃል። እኔ ኢቭን ኦር ዳውን ቬሪፍኬሽን ስለተደረገ ኖርማል ነው። ክለብ መግባት፣ ላይቭ መግባት እችላለሁ። መጀመሪያ እናንተ እዚህ ጋር ላይቡን ለመግባት በፋታ ላይ ታስደርጋላችሁ ካስደረጋችሁ በኋላ፣ እዚህ ጋር ቀጥታ ላይ ላይ ምልሆን ገብታችሁ ትገባላችሁ። ላይ ገብታችሁ ለስልሳ ደቂቃ ትቀመጣላችሁ። ሌላ ደግሞ ለሁለት ሰዓት ትቀመጣላችሁ። በአጠቃላይ ሁለት ሰዓት ማለት ነው። ላይ ላይ ትቀመጣላችሁ። ከዛ በኋላ 80 አባዋን ይሰጣል። 80 ፕላወር ይሰጣል። ያንን ፕላወር ደግሞ ወስዳችሁ ኤክስቼንጅ ታደርጋላችሁ። ኤክስቼንጅ እንዴት ነው የምታደርጉት? እሱን ላይቡን ከገባችሁ በኋላ ኤጀንት የሚሆን ሰው እናንተ ኤጀንት ጋር ዲል ታደረጋላችሁ። ዲል እያረጋችሁ ኤጀንታችሁ ይህንን ኤክስቼንጅ ይታደረጉ ያደርግላችኋል። ይህን ካረጋችሁት በኋላ ዳይሊ ተስክስ አለ። ዋናው ትልቁ ነገር ዳይሊ ተስክስ ነው። ዳይሊ ተስክስ ልክ እናንተ እንደገባችሁት ከምታገኙት ዳይሊ ተስክ ነው። እዚ ጋር ታስክ ምላለ ታስክ ምለውን መታችሁ ሲትገቡ ተስክ ከገባችሁ በኋላ እነዚህ ኒውካመር ናቸው። ኒውካመር ላይ እነዚህ ጆይን ክለብ ክለቡን ጆን ማድረግ አለባችሁ። እንዴት ጆይን እንደምታደርጉ አሳያችኋለሁ። ከዛ ኮመንት ኦን አዘር ፒፕል ሞመንትስ፣ አንድ ሞመንት ምንድን ነው? ሞመንቱን ፖስት ያደረጋል እንድ ፖስት ማለት ነው። ሞመንት ፖስት ላይ ገብታችሁ ኮመንት ታደረጋላችሁ። በከዛ ፖስት ሞመንት እናንተ የራሳቸውን ሞመንት ፖስት ታደረጋላችሁ ፎቶውን ቪዲዮ ዋትቨር የምትፈልጉት ነገር ፖስት አደርጋላችሁ ከዛ ፖስት ሞመንት ካረጋችሁት በኋላ ሰይ ሀሎቱ አዘር ታደረጋላችሁ ሀሎቱ አዘር ማለት ላይብ ላይ እያለ ወይም ላይቭ ሚሆን ሜሴጅ የሚገብታችሁ ሜሴጅ ላይ ሀሎ የሚለውን ጽሁፍ ትለቃላችሁ ሀሎ ካላችሁት በኋላ እነዚህም ሪሲቭ ሪሲቭ ሪሲቭ ታደረጋላችሁ ይሄ ኒው ወልካመር ወይም ኒው ካመር ነው ሙካመር የኔ ከሰራችሁት በኋላ ቀጥላችሁ ዳሊ ምላን ይሄ በየቀኑ የሚቀጥል ነገር ነው። ዴሊ የሚቀጥል ነገር ነው። ፖን ነምበር በእንዴት ታረጋላችሁ። ፓርቲ ማይክ ከፍታችሁ ፓርቲ ላይ 60 ደቂቃ ትቀመጣላችሁ። ከዛ ፕላይ ላኪ ግፍትን እስከ 30 ሺ ታረጋላችሁ። 30 ሺ ካደረጋችሁ ይሄ 6800 ማክስ እስከዛ ድረስ ኮይኑን ይሰጣችኋል። ከዛ በእንዴት ፎን ነምበሩን በእንዴት ታረጉ ከያዛ ኢንቫይት ስሪ ፍሬንድስ ስሪ ዲፍረንት ዩዘርስ ይህንን እናንተ ላይብ ላይ ሆናችሁ ሌላ ሶስት ሰው መጥቶ እናንተ ላይብ ላይ ሲቀመጥ ዳይሊ ፓክ ቫልዩ ኒድድ ቱ ቢ እስከ ሶስት ጊዜ ሶስት ሰዎች ሲቀመጡ እንዴት ነው የሚያደርገው? እናንተ ሁለት ሰዓት 120 ደቂቃ የተቀመጣችሁ ጋር ደምሮ እስከ 6500 ኮይን ይሰጣችኋል። የደሊ ታስክ ውስጥ ያለው ነው። ሌላ ደግሞ ሪሲቭ አንከር ሪኮመንዴሽን ካርድ ሪኮመንዴሽን ካርድ ለእናንተ ሌላ ሰው ይሄ ማለት ላይቭን ቫይራል ያወጣል ቫይራል የሚያደርግ ነገር ማለት ነው። ቫይራል እንዲያወጣ ሪኮመንዴሽን ሪኮመንድ ለሌላ ሰው ሪኮመንድ ያደርጋል። ይህን እናንተ ስትቀበሉ፣ ሪኮመንዴሽን ካርድ ስትቀበሉ እስከ 7500 ካርድ ይሰጣቸዋል። ይሄ ማለት 300 ሺት ማለት ነው። 300 ሺት ሪኮመንድ ስትቀበሉ 750 7500 ኮይን ይሰጣቸዋል። ኦብታይን ዘሆነር ኮምባት ካርድ ኮምባት ካርድ ምን አለ? ኮምባት ካርድ ደግሞ ክሊብ ላይ ገብታችሁ ታስኩን አክዊስ ታረጋላችሁ። አክዊስ ስታደረጉ ለእናንተ የሚያደርጉ የሚሰጠው ኮምቤት ካርድ ነው። ያንን 2000 ነው ሁለትሽት ካገኛችሁ ሀያ 20 ይሰጣቸዋል። እዛ ኮምፕሊት ክለብ ታስክ ክለብ ታስኩን ኮምፕሊት አደርጋላችሁ። ክለብ ታስኩን ኮምፕሊት ካደረጋችሁት በኋላ እዛ ያንን ኮምፕሊት ለማድረግ ደግሞ ሪሴቲንግ 300 ፖይንት ነው። ሪሴቲንግ ፖይንት 300 ነው። እናንተ 300 ነው ሲጨርሱ ለእናንተ 7500 ይሰጣል። ለኔ አሁን 75 ነው የተቀመጥኩት፣ ገና 225 ይቀራል። ይህንን ታረጋላችሁ። ደማ ፍሬንድ ኢንቫይት አደረጋላችሁ። ፕሬንድ ፍሬንድ ኢንቫይት ስታደርጉ እናንተ ኢንባይት ያደረጋችሁት ፍሬንድ ፌስ ቬሪፊኬሽን ሲጨርስ ለእናንተ ያ ሰው ፌስ ቬሪፊኬሽን ከጨረሰ በኋላ ሀያ ፍላው ይሰጣችኋል። ከዛ ረንደም ፓክ ምን አለ ዊን ፎር ታይም ይሄ አራት ጊዜ ነው። ይሄን ረንደም ፓክ የምታደርጉት አራት ጊዜ ነው። ይህንን ካደረጋችሁት ለእናንተ ከመቶ ሀያ ደቂቃ ላይቭ ላይ ከተቀመጣችሁ ጋር ደምሮ አንድ ሺህ ፖንት ይሰጣቸዋል። ከዛ በንድ ኢሜይል ነው በአንድ ኢሜይል ኢሜይሉን በንድ ስታደርጉ በኢሜይል በንድ ስላደረጋችሁት ሀያ ፕላወር ይሰጣል። አንድ ኢሜይል ነው በንድ ማድረግ የሚቻለው። ፖስት ሞመንት እንደ ጌት ፊቸርድ እናንተ ሞመንቱን ፖስት ካደረጋችሁት በኋላ የእናንተ ሞመንት ሰው ገብቶ ላይክ ሲያደርግ ወይም ኮመንት ሲሰጥ ጌት ፒቸር ሲያደርግ፣ በእናንተ አንድ ሺ ፖይንት ይሰጣል። ፓርቲው ሩም ኦን ፓርቲ ሩም ኦን ማይክ ላይ ማይኩን ክፍት አድርጋችሁ ፓርቲ ሩም ላይ ለ30 ደቂቃ ስትቀመጡ አስር አበባ ይሰጣቸዋል። እነዚህ የቀን የምትሰሩት ስራ ነው። የአንድ ቀን ስራ ከዛ ላይቭ አለ። ላይቭ ላይ ስትሄዱ ላይቭ ለ60 ደቂቃ ስትቀመጡ አርባ ይሰጣል። ሌላ ስልሳ ደቂቃ ስትጨመሩ አርባ ይሰጣል። ሰማንያ ብላው ይሰጣችኋል። ከዛ ዱሬሽን ሪዋርድ ሩል እዚህ ይኖራል። ይሄ ዱሬሽን ሪዋርድ ሩል ነው። እዚህ ጋር እናንተ የሰራችሁት የምታገኙት እያንዳንዱ ሌቭል ላይ የምታገኙት ግኝት ነው። ይህንን እየሄዳችሁ ታገኛላችሁ። ይሄ የቀኑ የምታረጉት እዚህ ጋር ደግሞ ፍላይ አለ። ፍላይ ምንድነው? ግብ ላኪ ግፍት ሩቢ አለ። ይሄንን 80 ዩኒት ትሰጣላችሁ፣ ስትሰጡት 5600 ታገኛላችሁ። ፍላይ ጌም እንደ ዊን አለ። ጌምን ተጫውታችሁ ስታሸነፉ ፓርቲ ሩም ማይክ ኦን አድርጋችሁ ዘጠና ደቂቃ ትጨረሳላችሁ። ይሄ ዘጠና ደቂቃ ከዚህ ጋር ተደምሮ አንድ ሺህ አበባ ማለት መቶ አበባ ይሰጣል። ሪሲቭ ላኪ ጊፍት ቸሪ አለ። ቸሪን ሲታገኙት ቅድም ሩቢን አይደለም ያገኝ ያለ ነው እዚ ጋር ቸሪ አለ። ቸሪን 150 ዩኒትን ሲታገኙ 120 ደቂቃ ከተቀመጣቸው ጋር ተደምሮ 6500 ዩኒት ይሰጣችኋል። ከዛ ሰንድ ሳፕራይዝ ቦክስ እንደ ጌት ሳፕራይዝ ቦክስ ግፍት ሳፕራይዝ ቦክስን ለሶስት ትሰጣላችሁ? ደግሞ ሳፕራይዝ ግፍትን እናንተም ታገኛላችሁ። ንብቱን ስሪፒስ ፒስ ይሄንን ስታደርጉት ሶስት ጊዜ ነው የሚደረገው። ይሄ ሶስት ጊዜ ካደረጋችሁት 1000 ፖንት ይሰጣችኋል። ፕላይ ግፍት ዌል ኮንሱም ይሄን ፕላይ ግፍት ጌም ኮንሱም ስታደርጉት ይሄ በጣም ከባድ ነው። 25000 ቢን ማለት ነው። 25000 ቢን ቢን ማለት ላሳያችሁ። 25000 ቢን ቢን ምንድነው? ቢን ምንድነው? ፖይንት ምንድነው? ኮይን ምንድነው? እነሱን በኋላ እናያለን። ይሄንን እያረጋችሁት 25000 ቢን ስታደርጉት ከዚህ 1000 ኮይን ለእናንተ ይሰጣል። ይሄ የዳይሊ ታስክ ነው። እነዚህን ዳይሊውን ታስኩን ሙሉውን ከጨረሳችሁት 4.71 ዶላር ይሰጣችኋል። አሁን ይሄ የሪሲቭድ ቱ ዳይ ቱ ዳይው ትራንትና ዜሮ ዘጠኝ ዶላር ነው የሰራት ታስኩ ማለት ነው። ከታስክ ውጭ የምትሰሩት እዚህ ጋር ነው። አሁን ፖይንት አለ እዚህ ጋር ኤክስቼንጅ የሚለው ይሄ ቢን ነው። ቅድም እዛ ቢን ያልኩት ይሄ ቢን ነው የሚባለው። ቢኑን እዚህ ጋር ይቀመጣል፣ ይሄ ኤክስቸንጅ ሲደረግ። እናንተ ኤክስቸንጅ የምታደርጉት መቼ ነው? አሁን እዚህ ጋር ማይ ቢን 744 ነው። 744 ነው ሰላሳ ሺህ ኤክስቸንጅ ኳንቲቲ ሰላሳ ሺህ መሙላት አለበት። ሰላሳ ሺህ ቢ ሲሞላ ወይም ሀያ ሰባት ሺህ ኮይን ሲሆን እዚህ ጋ መጥቼ ዊዝድሮ ማድረግ ይችላለሁ። ድኤክስቸንጅ ነው የማደርገው ኤክስቸንጅ ለማድረግ ሰላሳ ሺህ ቢን ያስፈልጋል። ሰላሳ ሺ ቢንስ ያንን ከሞላው በኋላ እዚህ ጋ መጥቼ ኤክስቸንጅ አድርጓለሁ። እዚህ መቶ ሰባ ሺህ ወይም 300000 ቢን 270000 ኮይን ወይም ሺህ ቢን ይሄንን ኤክስቼንጅ ማድረግ ይቻላል። ሚኒመም ኤክስቼንጅ ቫልዩ ይሄ ነው። ይሄንን እስክሞላ ድረስ ኤክስቼንጅ ማድረግ ደግሞ በቀን በቀን 1 ሚሊዮን ሺህ ቢን ነው ኤክስቼንጅ ማድረግ የምትችሉት አንድ ቀን ውስጥ። ከዛ በላይ ማድረግ አትችሉም። ስለዚህ እነዚህ ይሄንን ኤክስቼንጅ ሲደረግ ክፍያ መንገዱ በጣም ቀላል ነው። ክፍያ መንገድ እናንተ ትሞላላችሁ ማለት እዚህ ኤክስቼንጅ ካደረጋችሁት በኋላ ዋሌታችሁ ላይ እዚህ ጋር ዊዝድሮን ብሞላ አያችሁት፣ ቀጥታ በባይናንስ ነው የሚከፍለው። ዩስዲቲ ነው። እኔ አሁን ገና ነው ገና

ስታወጡት አንድ በባይናንስ ለመውጣት ከፈለጋችሁ ሚኒመሙ ሀያ ነው። ቀጥታ ደግሞ በባንክ ምናምን ካረጋችሁ ታስር የሲዲቲ ነው። እንዲያ ፓይመንት ሜቶድን ትሞላላችሁ። ፓይምንት ሜቶድን እዚህ ጋር መታችሁ እናንተ ምን ሞደት ነው መውጣት የምችሉት? እነዚህ ፋክት ማለት ነው። የሚሰራ ነው፣ በእርግጠኝነት የሚሰራ አፕ ነው። እዚህ ጋር ዩሲዲቲ አለ፣ ኢፓይ አለ፣ ባይናንስ አለ PX አለ CB ብር፣ ኮመርሻል ባንክ፣ አብሲኒያ ባንክ፣ ቴሌብር፣ ፓይፓል እነዚህ የክፍያ መንገዶች ናቸው። ለኢትዮጵያውያን ማለት ነው። ሌላ ጋ ላሉት ሌላ ጋም እንደዚህ ክፍያ መንገድ ይኖራል። እናም እንደዚህ ነው ታስኩ። በጣም ቀላል ነው ምዝገባው። መንገድ እንደዚህ ካሳየኋቸው ካሳየኋቸው መንገዱ እንደዚህ ከሆነ፣ ስራው ዳይሊ ታስክ ነው የምትሰሩት። አሁን ላይቭ እንዴት ነው የምንገባው? ላይቭ እንዴት ነው የምንገባው? ቺን ላይቭ የምትለው ምልክቱን ትነካላችሁ። ቺን ላይቭ ስትነኩት፣ እዚ ጋር ምልክት አለች የሚለው ምልክት ቺን አንድ ነክታችሁ እ ሁሉ ሰው ባይ ላይቭ ላይ ያለ ሰው ነው። እሷ ነክታችሁ እዚ ጋር በቃ መጣው ክሊክ አርገ ላይቭ መግባት ነው። እዚ ጋር 120 ደቂቃ መቀመጥ መቶ ሀያ ደቂቃ በተቀመጣችሁት ቁጥር ሁሉ ለእናንተ የሚታሰቡ ነው ይኖራል። ፓርቲ ነው ይሄ የሚባለው፣ ይሄ ፓርቲ ነው ላይቭ፣ ይቺ ናት። ይሄን ላይቭ ደግሞ ማግኘት የምችለው ሌቨል ቱ ስንደርስ ሲንደርስ ነው። አሁን ቻርሙ ለቨል ቱ ሲንደርስ ነው የኔ ቻርም እንደዛ አልደረሰም፣ ሲደርስ አብረ እንገባለን። ስለዚህ ይሄን ይመስላል። ከፈለጋችሁት ይሄንን ዘጠኝ ማድረግ ትችላላችሁ። ስድስት ማድረግ ትችላላችሁ። አራት ማድረግ ትችላላችሁ። ዘጠኝ ስታደርጉት ወንበሩ ዘጠኝ ነው የሚሆነው። ዘጠኝ ወንበር ነው የሚገኘው እዛ። እነዚህ ዘጠኝ ወንበሮች አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ ወንበሮች የሚቀመጡ ናቸው ነው አዳዲስ ሰዎች እንማር እንማር ብዙ እውቀትን ስለ አፑ ላስተምራቸው ምግቡና ወንበር ተጭናችሁ ተቀመጡ። እዚህ ጋር ልጆች ሲመጡ ወንበር ተጭኖ ይቀመጣሉ። አንደኛ፣ ሁለተኛ፣ ሶስተኛ እንደዚህ እያሉ አንደኛ ላይ እኔ ነኝ ተቀመጥኩ። ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ በሚመቻቸው መቀመጥ ይችላሉ። እዛ አይነን ሚኒማይዝ ላርገና ወደዛ ሊመለስ ወደዛ ሊመለስ አሁን እነዚህ ጠቅላላ ላይ ያሉት ናቸው። ላይ ባለው ላይ ላይ ባለ ፓርቲ አለ። ፓርቲ ምንድን ነው? ፓርቲ ልክ አሁን እኔ የገባሁት ፓርቲ ነው። ቅድም እነዚህ ላይብ ላይ ናቸው፣ ለብልቱ እና ከዛ በላይ የነበሩት እኔ አሁን እንደ ጀማሪ ከሆናችሁ እናንተ በፓርቲ ላይ ነው የሚያስቀምጠው። ፓርቲ ነው፣ ፓርቲ ላይ ትቀመጣላችሁ። ፓርቲ ላይ ያው ፓርቲ እንደ ላይ ነው የሚቆጥረው። ግን ልዩነቱ ምንድን ነው? ለብል ዋና ለብልቱ ያደገና ያላደገ አይነት ማለት ነው። ስለዚህ እዚህ ጋር ክለብ አለ። ክለቡ ክለቡ ላይ እናንተ ገብታችሁ ክለብ ላይ ስልሳ ደቂቃ መቀመጥ ይኖራል። ያን ሲጠቀሙት የሚሰጠው ቅድም ታስክ ላይ ተናል። ይህንን ክለብ እንዴት ነው የምንገባው፣ ፓርቲ እንዴት ነው የምንገባው የሚለው እዚህ ጋር ክለብ ግቡና ምረጡት። እዚህ ውስጥ መርጣችሁ አንድ ሰው ጋር ወይም ኤጀንት ካላችሁ ኤጀንቱ ጋር ትገባላችሁ። እዛ ኤክስፕሎር። ኤክስፕሎር ምንድን ነው? አሁን ሰዓት ባይሪያል እየወጡ ያሉት ኢትዮጵያውያን፣ ፊሊፒናውያን፣ ናይጄሪያውያን፣ ቫቴቨር አሜሪካውያን ማለት አሉ። እዚ ውስጥ እናንተ የምለቸውን ገብታችሁ መከታተል ትችላላችሁ። ኤክስፕሎር ማድረግ ትችላላችሁ። ይህንን ይመስላል። ብዙ እውቀት እንዳገኛችሁ ተስፋ አደርጋለሁ። ሞር ውስጥ ስትገቡ ብዙ ትረዳላችሁ፣ ውስጥ ስትገቡ ብዙ ትረዳላችሁ፣ ብዙ እውቀት ይኖራችኋል። እዛ ታስኩን እዚህ ጋር ታገኛላችሁ። ኢንቫይት ማድረግ ከፈለጋችሁ ኢንቫይቱን እዚህ ጋር ገብታችሁ ኢንቫይቱን እዚህ ጋር ገብታችሁ ጎቱ ኢንቫይት የሚለውን ብልንክ ብሊንክ የምታደርጉ አንድ ቻነል ሲታደርጉ ወደዚህ ይወስዳል። አሁን ኢንቫይት የምናደርገው ነው። ኢንቫይት የምናደርገው እዛ ይሄውን ኢንቪቴሽን ሊንክ ለኔ የተሰጠ ነው። እዚህ ጋር ያለው እቺን። ስለዚህ እኔ በምፈልገው በምን ላይ ነው? ፌስቡክ ላይ ነው። የምን ላይ ነው ምለውን ለራስ የመችው አድርጋለሁ። ካልሆነ እችን ኮፒ ምልክተን ኮፒ አድርገን እንይዛለን። ከዛ ከዚህ እናወጣና እና ቦርድ መላክ በፈለግ ነው ሼር እናደርጋለን። ሼር እናደርጋለን። ያልገባው ነገር ካለ እኔ ጋር ከገባችሁ ሊንክን ሼር አድርጋለሁ ከስር እኔ ጋር ከገባችሁ ሙሉ በሙሉ አስተምረላችኋለሁ። አለው ይህን ይመስላል። ስለተከታተላችሁ አመሰግናለሁ። ተቀላቀሉ።